ግን ለዚህ ሴት ብለህ ሚስተን እንደዛ አደረካ? ባለጌ ስድ ነው። ግን እሷ ችግር የለው ይህን ሁላ ነገር ያልፋ። እኔ አፈርኩብህ ዛሬ ወንድሜ፣ ነገር አፈር በጣም ወንድሜ በመሆኔ እንደዚህ አዝኜብህ አላውቅም። እኔ ታላቅ መኮራብህ ነበር ምናዝንበት ጊዜ ከዚህ በኋላ ይበቃል። በቃ እውነት እኔ አጠገብ ውብዬ አጠገብ እንዲደርስ እኔ እውነት አልፈልግም። ሴት ነኝ፣ እኔም በእሷ ቦታ ሆኛ አይቼዋለሁ። እንደዚህ ሆና፣ አራስ ሆና፣ በዚህ ሰዓት አጠገባ ሆኖ ብዙ እንክብካቤ ሲገባት እውነት ና ድጋሚ ቁስል ቁስል ላይ ቁስል ነው የጨመርክባት። ትይጂ ጋር ለመቀጠል ነው አሰብ፣ ቀጥል። አትምጣ እሷ ጋር ጫፏ ጋር እንዳትደርስ። ልጅህንም መተህ እሷ ማለት ነው ትዳሬ ልጆቼ ስትል አንተ ግን በጣም ቤተሰብ እኔ አሁን ማለት ነው፣ ይቅርታ አድርግልኝና ከዚህ በኋላ ውዬ አጠገብ ማንም ናሂም ቢሆን እንዲደርስ አልፈልግም። ማንንም ሰው እንዲደርስ ፈልጋትም ቤት ተሳሰብ። ስልክ እንዳትደውልላት ቤትም እንዳትመጣ ተሳሰብ። ደግሞ ስማ የእጅህን ታገኛለሽ የዘራ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናቸው እኛለን ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው በጣም አዝኜ ከፍቶኝ ነው የመጣሁት። እንዳያችሁ ናሂ ያደረገውን ነገር ተገቢ አይደለም። በጣም ነው ያዘንኩት፣ በጣም ነው የተከፋሁት። ምን አለበት ማለት እንደዚህ ሲሆኑ ባላየሁ ያልኩበት ቀን ነው ዛሬ። በጣም አዝኜበት አለው። እውነት ናሂ ውብዬ ጊዜ እየሰጠች ነበረ፣ በጣም እያወራናት ነበርኛ። ሰላም ልትፈጠር ነበር ማለት በቃ ወደ ልቦና እየተመለሰች ነበረ። በቃ ባሌን የምትልበት ሰዓት ነው የነበረው። ግን አንተ እንደዚህ ማድረግ አልነበረብህም። ሚስትህን ጥለህ እሷ ጋር ጥምጥም ስትል እኔ ማለት ዘገነነኝ። ለማየት ራሱ በጣም ነው የዘገነነኝ። ናሄ፣ እውነት በጣም በጣም በጣም እኔ አዝኛለሁ። ከአንተ ማልጠብቀው ነገር ነው። ሚስትህን ልጆችህን ማሰብ ሲገባህ እንደዚህ በማድረግህ በጣም ነው ያዘንኩ። እኔ ከአንተ ማልጠብቀው ነገር ናሄ፣ እንደዚህ ሆነ እኔ ማየት ከማይ እውነት ባላይ ይሻለኝ ነበረ እንደ ዛሬ ተናድጄም እንትን ብዬም አላቅም። ማለት እኛ ብዙ እየለፋን ነበር ኔ ናሸ ሆነን ሰላም እንዲፈጠር ወደ ቤቱ እንዲመለስ በቃው ብዬ ተይ ጊዜ ስጩ ማለት በቃ አስቢ ትዳርሽን አድኝ እያልኳት በነበረበት ሰዓት ጊዜ በሰጠችው ሰዓት እንዴት እንዴት ከእናት ፊት ከእንዴት እናት ፊት እንዴት እንደዚህ ታደርጋለህ? እኔ እንደዚህ አይነት ካንተ አልጠብቅም። አሹኒ ማውራት አቅቶኛል። ታውቃለህ አይደል ያለውን ነገር። እስኪ አንተ የተሰማህን ነገር እስኪ ተናገር። እሺ እንግዲህ ቤተሰቦቻችን በጣም በቃ፣ ከናሂ ያየሁት ነገር በጣም የወረደ ነገር በጣም በቃ እኔ አይታችኋል። ከኔ ጋም ሲጣላ ነበር፣ ሊመታኝ ሲሞክር ነበር። ማለት ነውም እንደዚህ ማድረግ አልነበረበትም በጭራሽ። እኔና ሰላም ሆነን ቤት ውስጥ ያለውን ነገር ውብዬን ለማሳመን ጥረት እያደረግን በነበረበት ሰዓት እሱ እንደዚህ ደግሞ እቺን ቆሻሻ የሆነች ልጅ አምጥቶ ቤት ውስጥ በነማዘር ፊት እንደዛ እኛን ሁሉ እያመናጨቀ በሙቤ ማዘር ፊት እንደዛ እኛን በጣም የሚያሳዝን አይነት ተግባር ነው ያደረገው። ወደ ቤተሰብ እኔ አሁን ማለት ነው ይቅርታ አድርጊልኝና ከዚህ በኋላ ውብዬ አጠገብ ማንንም ናሂም ቢሆን እንዲደርስ አልፈልግም። ማንንም ሰው እንዲደርስ ማለት ነው እኔ ታቂ ያለሽ በቃ ነገሮች እንዲስተካከሉ ምናምን ከአንድ ጎን ሆነን ሳይሆን ከሁለቱም ጎን ሆነን ነገሮች እንዲስተካከሉ እየጣርን ባለንበት ሰዓት ላይ እሱ እንደዚህ የወረደ ነገር፣ በጣም ሚያበሽቅ ነገር። በጣም ነው ያዘንኩት እውነት በጣም በቃ። አለ አይደለም? በቃ እንዴት እንዴት ያን ስጦታ መልሶ ይቀበላል? እንዴት ያንን እንደዚህ አይነት ስህተት ይሳሳታል? እኔም የገረመኝ ብታዩ እኔ አይቼዋለሁ ብታዩ፣ ልክ ስጦታውን ከተቀበለ በኋላ ልጁ አውሬ ነው የሆነው። በቃ ሰው ሊበላ ምናምን ነገር፣ እንዴት እንደዚህ ይደረጋል? እንደዚህ በጣም የሚያውቅ የሚያስጠላ አይነት ነገር ነው ያደረገው። እና ያቺን ደግሞ እዚህ ባገኛት ማለት ነው እውነት እኔ አልለቃትም። በቃ ልጁን አደንዝዘዋለች። በቃ ፈልገው አይደለም እንደዚህ እየሆነ ያለው፣ ግን ቢሆንም ግን በቃ እኔ በጣም አዝኜበታለሁ። እኔ ነው አሁን ምናዝን ነው ምናዝንበት ጊዜ፣ ከዚህ በኋላ ይበቃል። በቃ እውነት እኔ አጠገብ እያጠገብ እንዲደርስ እኔ እውነት አልፈልግም። ሴት ነኝ፣ እኔም በሷ ቦታ ሆኜ አይቼዋለሁ። እንደዚህ ሆና አራስ ሆና በዚህ ሰዓት አጠገባ ሆኖ ብዙ እንክብካቤ ሲገባት፣ እውነት ናሂ ድጋሚ ቁስል ቁስል ላይ ቁስል ነው የጨመርክባት። ከሰው ጭንቅላት ካለው ሰው አእምሮ ከሚያስበው ሰው ማይጠበቅ አይነት ሕሊና ካለው ሰው በቃ አንድ ትዳሩን ማስተካከል ከሚፈልግ ሰው ማይጠበቅ የወረደ ስህተት ነው። የእንስሳቶ ሰላም እና በቃ በጣም ማለት ለውብዬ ናሂ እንደዚህ አይገባትም። እኔ ከአንተ እንደዚህ አይነት ነገር ጭራሽ እኔ አልጠብቅም። ማድረግ አልነበረብህ። ማለት እያወቀ ገብቶታል እኮ አውልቆት ነበር እኮ ሀብሉን አውልቆት ነበር። እንዴት ድጋሜ ያምናታል? እንዴት ያምናታል? ሰው የራሱን ህይወት ማስተካከል በሚያስፈልግበት ሰዓት ደግሞ ህይወቱን እኔ ለሷ እሷ እሷ ይላል ብዙ ነገር እኮ ምንድነው እንደዚህ እንትን ማለት ፋራኒ ማውራት ጠፍቶብኛልና፣ ውድ ቤተሰብ ዳጊን ጠርተናል። እስኪ ያለውን ነገር እሱን በጣም ተናደዋል። ስሜታው ጥ ሆነና ሁላችንም ሰው ነው። ማለት እኔ እንዴት ልጆችን አላሰብም በሳቱ ማለት አንተ ሰው ሁሉ እንዴት ታሳዝናል። እናት ፊት የሙቤ እናት ፊት እንዴት ነው ሙቤ በቃ ይዘል እንደበደበው እሷን በቃ አንድ ነገር ብናደርግ ታውቂያለሽ፣ በቃ ሌላ ነገር ውስጥ ነው እኛን አሁን ሴት ተነካ። አጥምደዋለች ተጠምደዋለች እኮ በቃ አጥምደዋለች። እሱም ግን በቃ ማለት ማሰብ ነበር መገናዘብ ነበረበት፣ ቤት ድረስ እንድትመጣ በጣም በቃ ቆሻሻ የሆነ ነገር በቃ ከሰው ማይጠበቅ አይነት ነገር በቃ በጣም የሚያሳዝን የሆነ ነገር ነው በቃ እንትን ያደረጉት እና በቃ ብቻ አሁን ዳግም እየመጣ ነው ያለው። ከዳግም ስ ዳግም እየተሰማውን ነገር እንዲናቀ ውብዬ በጣም መልካም ሰው ናት። ለሱ አይገባትም። ናሂ እኔ ማለት በቃ ውብዬ እድል እንድትሰጠው እኔ አልፈልግም። ነገር ለማስታረቅ የምናደርገውን ነገር እያያችሁ ነው፣ ግን እሱ በጣም እና ብቻ እኛ አሁን ታውቃለህ፣ ዳጊ ወንድምህ ያደረገው ነገር በጣም የወረደና የሰው ልጅ በቃ ብል በል የሰው ልጅ ማሰብ የሚችል ሰው የማያደርገውን ነገር ነው ያደርገው። በቃ አይገባትም። እኔ እንደዚህ መጥቼ ምናምን ማውራት አልፈልግም ፍላጎትም አልነበረኝም። ግን እስከ መጣሁ ድረስ አወራለሁ አሳምሮ። ይሄን ቪዲዮም ያያል እንዲሰማ ነው። እኔ ከልብ ስማና፣ አይ ያደረከው ነገር ትክክል አይደለም። ታሳፍራለህ። በጣም በጣም ማይጠበቅ ነገር ነው። በጣም በጣም ማይጠበቅ አሁንም። በስህተት ወደዚህ ስህተት። ምን አይነት ስራ እየሰራ ነው? ምን አይነት ካንተ ይጠበቃል እንዴ? እንደምን እያስተማርከው ነው? አንገት ነው በቃ አንገት ነው። እናት ከዛ እስከዚህ መታ እየለፋች እንድትታረቅ ይሄን ቪዲዮ ታያለ። አሹም አለ ሰላምም አለች። በጣም እንደምታሳፍር ባለጌ መሆን እወቅሽ። በጣም ታሳፍራለህ። እኔ ለአንተ ስል እንደዛ አድርጊያት ውብዬ ማይሆን ነገር ውብዬ ብያት ራሴ ላይ ነው ያዘንኩት። ራሴ ከአንተ ማይጠበቅ ይሄ የህፃን በጣም በቃ ማሰብ የሚችል ሰው በቃ ማያደርገውን ነገር። የምር እኔ አሁን እንደዚህ ነው ሃይ ላይ ስናገር ካረገው ነገር ቆይ፣ እንዴት ቤት መተት ትሳደባታለህ? ቆይ እንዴት፣ ቆይ አታፍረም? እንዴት መተባለ ቤት እንደዛ ተሳደባታል? ለዚች ሴት ብለህ እንዴት ተሳደባታል? እንዴት ረበስ ማም ግን በጣም እንደምታሳፍር እወቅ። እኔ በጣም ማዝ ነው ውብዬን እንደዛ እያልኳት ካንተ ወገን መሆኔ ነው የሚያሳፍረኝ። እናቴንም ሳልሰማ ኮ ነገሮችን ለማስተካከል ደፋ ቀና እያልን በነበረበት ሰዓት ከመሃል መጥቶ እንደዚህ ሁላችን እንደ ቤተሰብ አንገት የሚያስደፋ ነገር በቃ አንገታችን ደፍተን እንደዚህ እንድናዝን ያደርጋል። እኔ አፈርኩብህ ዛሬ ወንድሜ ነገ አፈርኩ በጣም ወንድሜ በመሆኔ እንደዚህ አዝኜብህ አላውቅም። እኔ ታላቅ ምኮራብህ ነበር። ይቅርታ አድርጉልኝና እኔ ናሂ እንደዚህ ያደርጋል ብዬ ማለት ነው። መቼም መቼም በቃ ከዛሬ ሁኔታው ማለት ነው የተረዳሁት ነገር አንድ ነገር ቢሆን በቃ እኔ ላይ ሁላ እጁን እስከ ማንሳት ድረስ እኔን በቃ እስከ መገፍተር እኔ ለሱ ቆሜ ስከራከር እሱ እኔን እስከ መግፋት ድረስ ገብተዋል አደለ? ምን ያህል ሰው ምን ያህል ማሰብ እንደከበደው በቃ ማየት ትችላለን። ሰውነት ከስህተት አይማርም። ቆይ እንዴት አይማርም? ትልቅ ሰው አደለ። ማለት አይገባትም ናሂ ማለት በቃ ለውብዬ አይገባትም። በጣም የወረደ ስራ ነው የሰራኸው። እኔ በጣም አፍሬ ባለው አዝኝ ባለው በጣም ከልብ ይቅር የምልህም አይመስለኝም። ማለት እኔ እንጃ አጠገብ እንድትደርስ ራሱ አልፈልግም። ጭራሽ እንድታያት ልጆችንም እንድታይ እሷንም እንድታይ እኔ አልፈቅድም። በቃ ማለት በቃ አልፈልግም። ማው እኔ ይቅርታ አድርጉልኝ ቤተሰብ። ያው ታናሽ ነኝ ሕፃን ነኝ ግን እንደዚህ አይነት ንግግር ሳወራ በጣም ይቅርታ ግን ናሂ እዚህም በኋላ ይቅርታ አርግልኝ፣ አይነን ማየት አልፈልግም። ውብዬ ጋር አጠገቧ ጋር ምን ማየት አልፈልግም። አደለህም? አታቀኝም። በቃ አንተ የምታውቃት እሷን ይዛት የሄድካት ነች አይደል? ምንም አደለውም። ገብቷል። እኔ እስካሁን ማደርገው በቃ ላንተ ለጓደኛዬ ሳይሆን ለውብዬ ነው። በቃ አላቅህም፣ አታቀኝም፣ በቃ አንተዋወቅም። ገብቶሀል አይደል? ያደረከውን ነገር ውብዬ ብላለች፣ በትክክል ነግራለች። ልክ ናት እሷ ለካ እንደዚህ እኔ እሷን ይቅርታ ያልኩበት ቀን ይጸጥተኛል። አንተ በጣም በጣም ነው፣ በጣም የምታሳዝን ሰው ነው። በጣም ማለት በጣም እኔ ማለት ነው። ልንገርህ፣ አንደኛ ምትወድ ምታፈቅ ሚስት አለች ቤት ውስጥ ልጅ ይዛለች። ገና አንተ ሳታፍር እናቴ አለች የሙቤ እናጨራሽ፣ ጭራሽ ባለችበት እንደዛ አድርጋለ በጣም ታሳፍራለህ፣ ባሌጌና በጣም ባሌጌ ከሳስተህ ውብዬ ጋር ጫፏ ጋር እንዳትደርስ ወንድሜ። ስሎንክ ምንም ነገር የለም። ትጂ ይሄን ቪዲዮ ታይዋለሽ ታዩዋለሽ ብዬ አስባለሁ። የናሂና የውብዬ ትዳር በጥብጠሻል። ናሂን ዘሽ ሄደሻል። እኔ ላግኝሽ፣ የፈለገ ነገር ቢሆን እሱ ወንድ ልጅ ነው። ላግኝሽ ብቻ ላግኝሽ፣ የሆነ አይደለም ማለት ነው። ገብቷል አይደለ? የቃ ሴት ልጅ ነች አይደለ? አንቺም ነገ ይደርስብሻል ይሄ ጣፋንታ። እንደዚህ ሆና አንቺ ናሂን ሀብል አድርገሽ ይዘሽ በመሄድሽ እኛ ልፋ ነው ገደል በማስገባትሽ እኔ እውነት መቼም አለቅሽም፣ ላገኝሽም። ብቻ ስማ ስማ፣ ናሽ ተጠብቅ። ስማ በቲጂ ሰበብ አድርገ ቲጂ አድርገ በሷ ኬዝ ነው እንዲህ ያደረኩት ብለህ ተሳስተው፣ ውብዬ ጫፍ እንዳትደርስ ተሳስተው። ማንንም አይሰማም። ስቲል ያንተ ጥፋት ነው። የፈለገ ቲጂ ብታደርግ፣ ወንድ ልጅ ነህ፣ ማሰብ ትችላለህ። ሚስት እዚህ ጋር ይዛል፣ ግን ለዚህ ሴት ብለህ ሚስትን እንደዛ አደረጋ። ባለጌ ስድ ነው፣ ግን እሷ ችግር የለውም። ይሄን ሁሉ ነገር ያልፋ ማያልፍ ነገር የለም። የትም እንደዚህ ሆነ፣ የትም አደረሰ። እስቲ ቀጥል፣ ከእሷ ጋር ኑሮ ኑሮ ጀምር፣ ጀምር አንተ ታናሽ ቤት ቤትን ነው ቀጥል። እንዳታ ልጅ ያሳ ልጅ የለ አንተ ልጅ የለ እንዶ ሰማ ልጅ አለን አለንላት፣ ካጠገቧነን፣ ምንም አትሆንም። ይሄ ጊዜም ያልፋል። ስንት ነገር አሳልፋ እዚህ ይደርሳለች። ግን እኔ እንጃ፣ እኔ እንጃ አላውቅም። በጣም ጎድታታል። በጣም ነው የበደልካት፣ ከገባህ ማለት ነው፣ ማሰቢያ ካለ። በጣም ጎድቷታል ስልሽ፣ አሁን እኛ ገብቶሻል። እዚህ እንደ እንትን፣ አሁን እኛን ንቆ ነው እንበልሽ። እንደውም እኛን እንዴት እናቱን እንዴት እናቱን እንቆ እናቱ ፊት እንደዚህ አይነት የወረደ ኬትም ከየትም የመጣች በቃ ማነቷም አይታወቅም። ቆይ ይሄን ጊዜ አልፋል። ታይም ነው። እንኳን ደስ አለህ፣ በርታ ግን ይሄ ኑሮ ከጠቀመ ቀጥልበት። ከዚህም በኋላ አለው ከጎኗ አለች እሷም እሱም አለ። አታስፈልገንም፣ እንዶ ሰማ እንደዚህ እያደረክ ከምታቃጥላት ከህይወቷ ውጣላት። በቃ እንዶ እንደ ምንድን ነው የምፈልገው? ምን ታርግ? እናት ምን ታርገ? ከዛስ ከዚህ መታ? እንደዚህ ያቃጠልካት እሷን እንኳን ክብር የሌለ እርጉዝ ሆኖ እርጉዝ ሆኖ እንደዛ አርጎ አሁን ወልዳም ደሞ አያሳርፋትም በጣም ወልዳም ይሄ በጣም በቃ በቃ ያልተ በቃ ያልተማረ ሰው ማያደርገው ነገር ነው። አንድ ትልቅ ደረጃ ሰው ሁሉ ህይወቱን በቃ እንደሱ በኖርኩ ብሎ የሚመኘው አይነት ሰው ቀርቶ በቃ ያልተማረ ሰው ማያደርገው። እውነት ግን ናሂ ለው ብዬ ወድሻለሁ፣ አፈቅርሻለሁ፣ መጥኩልሽ። ናሂ በጣም እንደምታሳፍር ባሌጌ መሆንን እናት ግዴታ ውብዬ መናገር አይጠበቅባትም እኔ በጣም ልክና ነው። ወንድሜ ነው። አንተ አፈርኩብህ ወንድሜ፣ በመሆነ አፈርኩብህ። በጣም ነው ያፈርኩብህ። ትልቅ ሰው ነህ፣ ከአንተ ሰው ብዙ ነገር የጠበቀ አንተ ደግሞ በዚ ረበስ ማ ከዚህ ጋር የወረደ ስራ ሰርቶ ስናየው እውነት በጣም አፍሬበታለሁ። እኔ ናሂ ትልቅ ሰው ነው አስተዋይ ነው ብዙ ነገር አለ ብቻ እኔ ያስቀመጥኩበት መስፈርት ለናሂ ማለት ነው። ግን ወርደ ወርደ ወርደ ዝቅ ብለህ ሳገኘህ ግን እውነት በጣም አስጠልሃኝ እውነት በጣም ማለት ነው። ለውብየ አይገባትም፣ እንደዚህ ልታደርጋት አይገባም። ለውብየ በቃ አጠገባ እንዳደርስ ላይ አልፈልግም። በቃ ነው አንተ ማየት ራሱ አልፈልግም። ባጭሩ እንደዚህ ተሳስተ ነገር ይሁን። በጣም ነገር አሁን ለምሳሌ ቆይ ጎን ሰው

ከጎኗ ሲሆን ትንሽ እንኳን አንተ ግን ከውጭ ከሌላ ሴት ጋር አንዴ አትንኳት። በመፍለጫ ነበር ማለት እሱ በጣም ውብ የሆነች ሚስት ነበረች። ካሰብ ካምሮ ቢኖርክ ኖሮ ያዝ ለቀለ ከቲጂ ጋር ቀጠል ውብዬ አትከፋም። ከዚህ በኋላ ከጎኗን ያለው አሹማለት ሰላም ማለት ከዚህ በኋላ ማለት ነው። በግድ የሚመጡ ከሆነ ህግ አለ። በቃ ይዳኛል። በቃ ማዘርም ውብዬም ብለዋል። ህግ እና ከኛ በተለቀ ሰው ሞከርን፣ በእኛ አቅም ሞከርን። ንቀት ነው እንደ በጣም በቃ እንትን እኮ ነው እሷ ማለት ነው። ትዳሬ ልጆቼ ስትል አንተ ግን በጣም አወረድካት። በጣም ለሷ ይሄ ነገር አይገባትም፣ አይገባትም። ከዚህ በኋላ ከህይወቷ ውጣ እኛም አንፈልግም፣ አልንላት። አንለያትም። አንተና ወንድሜ፣ አንተና አሁን ወንድሜ፣ የኔ ወንድም አንተ። አጨበጭብላለሁ። ጎበዝ ነ አለቀሰችልህ፣ እንኳን ደስ አለህ። ምንም አይጠቅምልን። ቀጥል ከቲጂ ጋር እኛ ከጎኗን። ከዚህም በኋላ ታስፈልጋትም። ቤት ተሳሰብ፣ ስልክ እንዳደውልላት ቤትም እንዳመጣ ተሳሰብ። ደግሞ ስማ፣ የእጅህን ታገኛለሽ፣ የዘራውን ታጭዳለህ፣ እወቅ። ምንም በነገር እንደዚህ ሷ እንዳለቀሰች የምትቀር እንዳይመስልክ። እኔ አሹ ምንም ነገር አላወራም። ያው ነው እኔ ትቼ ነው መጣሁት ከሌላ ቦታ ነው የመጣሁት። እንግዲህ እናንተ ስለጠራችሁኝ ነውና እዛ ነው የመጣሁት። እንግዲህ ቤተሰብ እኔ ምንም ነገር ለዚያ ነገር ማውራት አልፈለኩም፣ ግን እና አሹ ስለጠሩኝ ነውና ግዴታ ስለሆነብኝ ነውና። ታያት አለ አሳያሃለሁ። አለቀህም እንደዚህ አስለቅ አስለቅሳት ምቼም አለቀም። የፈለገ ወንድሜ ይሁን የፈለገ ነገር ይኑረን እንደዚህ አይነት ነገር ካንተ አይጠበቅም። አስተሳሰብ የለህም፣ በአንተ የአስተሳሰብ ድሀ ነህ። ስማ ካንተ አይጠበቅም። ትልቅ ሰው ነህ እንዴ! ልጅ አለ፣ ሁለት ልጅ አለግን እቺ ረበስማ ቁጭ ብላ እያለቀሰች ነው። ቁጭ ብላ ደስ አላ ቁጭ ብላ ያለቀሰች ነው። አንተ ግን እዛ ቁጭ እዛ ተዝናና ዙር ከዛች ጋር ስታስጠላ። እሷ እና ቤተሰብ ይቅርታ አድርጉልኝ፣ እንደዚህ አይነት ነገር ማውራት አልፈለግኩም። ማናትንም ጎዳ ግን ሆነው የሚያዩም ሰው ሀሳብ የሚሰጡም ሰዎች እኮ እንደዚህ አይነት ነገር ማለት አይፈልጉም፣ ሰው መናገር እኮ አይፈልጉም። ግን አንዳንድ ጊዜ የሚያናግር ነገር አይጠፋም። በጣም ማለት ነገ በእኔ ይደርሳል ብለ ታስባለህ። እና እኛ ብዙ ለፍተናል፣ ጥረናል፣ እንዲመለሱ አንድ ላይ እንዲሆኑ። በቃ ትንሽ ነበር የቀረን፣ ግን መጥቶ አፈራረሰው። በቃ ደስ ይበልህ ናሂ። አሳያለሁ ናሂ ትንሽ ነገር፣ ድጋሚ ቤት ተመልሰና አሳያለሁ ታናሽ ነኝ ግን አሳያለሁ እና ቤተሰብ። እሺ እኔ ሊድ እኔ እኛም ጨርሰናል እኛም ጨርሰናል። እኛም በቃ ቤተሰብ እናንተ ማሳባስ አስተያየቶቻችሁን አስቀምጡ፣ ያያችሁትን ነገር አስቀምጡ። በቃ እኔ እኛ የተሰማን ነገር ነው ይዘን የመጣ ነው። እኔ በጣም ተሰምቶኛል፣ ከፍቶኛል። ሴት ነኝ እና ሴት ነኝ ማለት በእኔም ይደርሳል ነገር ይያስብ ይሄ ነገር ይዞ የመጣሁት እና በጣም አዝኛለሁ። እንግዲህ እናንተም ውብዬን በርቺ፣ አይዞሽ ብሏት ከጎና ሆኑ እና ቤተሰብ ያ እንደዚህ ብለን እንግዲህ በጣም ስለከፋን ነው ስለተሰማን ነው እና የመጣ ነው። እንግዲህ እንወዳቸዋለን ቤተሰብ በሌላ መልክ እንዳታስቡ እዛ በኔ በኔ ቦታ ወይ በእኛ ቦታ ብትሆኑ ያንን ነገር እንደምትሉ በጣም እርግጥ ነኝ። እንደውም እነሱ ከኛ በላይ ነገር እንደሚያደርጉ ሚዲያ ላይ እንደዚህ ብለን መምጣት አልፈለግንም። ግን አንዳንድ ስሜቱ በቅርብ የሆነበት ሰው አለ፣ ሌላ ነገር ውስጥም ሊገቡ የሚችሉ አይነት ሰዎች አሉ። ግን በጣም በቃ እንወዳቸዋለን እና ክብራቸዋለን። እናንተ የኛ ቤተሰብ ስለሆናችሁ ነው የኛን ላይፍ ለእናንተ ሼር የምናደርገው እና ክብራቸዋለን። በጣም ውድድ ነው የምናደርጋችሁ። ይሄን ቪዲዮ ላይክ፣ ሼር ሰብስክራይብ አድርጉ። እንወዳቸዋለን።